እስከ ፍጻሜው አብራችን ቆዩ። አዲስ አበባን ከፖርት ሱዳን የሚያገናኝ የባቡር ሀዲድ የአዋጭነት ጥናት ተጠናቀቀ። የኢትዮጵያ ዋና ከተማ አዲስ አበባን ከፖርት ሱዳን ወደብ ጋር የሚያገናኝ 1512 ኪሎ ሜትር የሚሸፍን የባቡር ሀዲድ ለመዘርጋት የአዋጭነት ጥናት መጠናቀቁ ታወቀ። ጥናቱ አራት ዓመታት የፈጀ መሆኑን፣ በአፍሪካ ልማት ባንክ ግሩፕ ባቀረበው ከ2.17 ሚሊዮን ዶላር በላይ ድጋፍ ወጪ መፍጀቱንና ፕሮጀክቱ ለዲዛይን ዝርዝር ስራዎች፣ ለግንባታ ዝግጁ መሆኑን የኢትዮጵያ ምድር ባቡር ኮርፖሬሽን ገለጸ። በአፍሪካ ልማት ባንክ ግሩፕ የተደገፈው የአዋጭነት ጥናት የባቡር መስመሩ በኢትዮጵያ በኩል 594 ኪሎ ሜትር እንዲሁም በሱዳን ውስጥ ደግሞ 918 ኪሎ ሜትር የሚሸፍን ሲሆን፣ ከአዲስ አበባ ወልድያ፣ ሀራ ገበያ ወረታ፣ ጎንደር፣ መተማ፣ ጋላባት፣ ጋዳሪፍ፣ ካሳላ፣ ሀይያ በኩል አልፎ ፖርቱ ሱዳን የሚደርስ መሆኑን እና የፕሮጀክቱ ቴክኒካዊ፣ ኢኮኖሚያዊ፣ ፋይናንሻል፣ አካባቢያዊ እና ማህበራዊ አዋጭነት የሚዳስስ እንደሆነም ተገልጿል። የኢትዮጵያ ምድር ባቡር ኮርፖሬሽን ትናንት ማክሰኞ ጥቅምት 11 ቀን 2018 ዓ.ም. በአዲስ አበባ ስካይላይት ሆቴል ከባለ ድርሻ አካላት ጋር ባደረገው የባቡር የቢዝነስ ኢንቨስትመንት ጉባኤ ላይ ይፋ የተደረገ ሰነድ፣ ፕሮጀክቱ ለሁለቱም ሀገሮች የተቀናጀ ኢኮኖሚያዊ ማህበራዊ ልማት ወሳይ ሲል የገለጸው ሲሆን፣ ጥናቱ መጠናቀቁ ለዝርዝር የዲዛይን ስራዎች ለግንባታ ዝግጁ መሆኑንም ያብራራል። ይህ የፕሮጀክት ከኢትዮጵያ አስርት ዓመታት የእድገት እቅድ እንደ ኤሮፕያን አቆጣጠር ከ2021-2030 የሱዳን 25 ዓመታዊ ብሔራዊ እድገት ስትራቴጂክ እንደ ኤሮፕያን አቆጣጠር 2007-2031 እንዲሁም የአፍሪካ ሕብረት 2063 አጀንዳ ጋር ተያይዞ የተዘጋጀ መሆኑን ፕሮጀክቱን አስመልክቶ ባንኩ ይፋ ባደረገው ሰነድ አብራርቷል። የኢትዮጵያ ምድር ባቡር ኮርፖሬሽን ቀጣይ እርምጃዎች የፋይናንስ ምንጮች ማፈላለግና የዲዛይን ስራዎች መሆናቸው ገልጿል። በማክሰኞ ዕለት ጉባኤ የተገኙ የትራንስፖርት ሎጂስቲክስ ሚኒስትር ደኤታ ዴንግቦሮ ኢትዮጵያ ከሌሎች ሀገሮች ጋር የሚያስተሳሰሩ ፕሮጀክቶች በተመለከተ ሲያብራሩ በአሁኑ ወቅት ኢትዮጵያ በጅቡቲ ታጅራ ወደ በኩል በየአመቱ ወደ ውጭ ከምትልካቸው አማካይ ወደ 18 ሚሊዮን ቶን ካርጎ ምርት በባቡር የሚጓዘው ወደ 14 በመቶ የሚሆነው እንደሚያዝም ገልጸዋል። በተለይም ኢትዮጵያ ወደ ውጭ እየላከች ካለችው የቡና ምርት 97 በመቶ የሚሆነው በባቡር እየተጓዘ መሆኑን ማስተዋውቋል። የአዲስ አበባ ጅቡቲ የባቡር መስመር በባለፈው የበጀት ዓመት 2.1 ሚሊዮን ቶን ካርጎ ማጓጓዙን ገልጸው ነገር ግን መስመሩ በአሁኑ ወቅት እስከ አስር ሚሊዮን ቶን ድረስ የማጓጓዝ አቅም ያለው ነው ብለዋል። መንግስት በተያዘው በጀት አመት ወደ አራት ሚሊዮን ቶን ካርጎ ምርት በዚሁ የባቡር መስመር የማጓጓዝ እቅድ መያዙን ጠቅሰው የተቀረው እስከ ስድስት ወይም እስከ ሰባት ሚሊዮን ቶን የሚሆነው ምርት ለማጓጓዝ የግል ኢንቨስተሮች ተሳትፎ እንደሚጠይቅም ተናግረዋል። በሀገሪቱ በጅቡቲ በኩል ወደ ውጭ ሀገሮች ምርት ለመላክ በአመት በአማካይ 28 ሺህ ተሽከርካሪዎች ወደ ጅቡቲ እንደሚጓዙ የጠቀሱት ሚኒስትር ዴታው ይህም ሀገሪቱን ለከፍተኛ የነዳጅ ወጪ እንዲሁም የሎጂስቲክስ ስርዓት የተሽከርካሪዎች ብልሽት ጋር በመፍጠሩ መዘጌቶች ምርቶች በተቀደላቸው ጊዜ መሰረት ወደ ገበያ እንዳይገቡ የሚያደርግና ለውጭ መጨመር እንደ አንድ ምክንያት ሆኗል ብለዋል። የንግድና ቀጠና የትስስር ሚኒስትር ዴታ ወይዘሮ ያስሚን ሞሃቤርቢ በበኩላቸው ኢትዮጵያ ወደ ውጭ ከምትልካቸው ምርቶች በአፍሪካ ቀጠና ያላቸው የስርጭት ምጣኔ ከ16 በመቶ ያልዘለለ መሆኑን ጠቅሰው ለዚህም ዋነኛ ምክንያት የተቀናጀ ትራንስፖርት ትስስር ባለመኖሩ ስለመሆኑም አስተዋል። ከዚህም ባሻገር ኢትዮጵያ ለውጭ ንግድ ውጭ ከምታደርገው ገንዘብ ከ30 እስከ 40 በመቶ የሚሆነው በሎጂስቲክስ ጉዳዮች ላይ እንደሚውል ጠቅሰው በአመቱ ለማግኘት የታቀደውን የአስርት ቢሊዮን ዶላር የውጭ ንግድ የሚገኝ ገቢ ውጤት ለማስመዝገብም የባቡር ትራንስፖርት ወሳኝ ነው ብለዋል።